ሰቆቃው አብን በዶክተር ደሳለኝ ጫኔ ዳኘው የአማራ ብሔራዊ ንቅናቄ አብን የአማራ የቁርጥ ቀን ልጆች በሆኑ በአስር ሺዎች አባላት ተመስርቶ በሚሊዮን የሚቆጠሩ አባላትና ደጋፊዎችን ማፍራት የቻለ በተመሰረተ በጣም በአጭር ጊዜ ውስጥ በመላው አማራና በአገሪቱ የተለያዩ አካባቢዎች መዋቅሩን በመዘርጋትና የህዝባዊ ስብሰባዎችን በማካሄድ አማራውን ያነቃ ያደራጅ በዚህም በአማራ ህዝብ ዘንድ ከፍተኛ ተቀባይነትን ያገኘ አብሪ ኮከብ ንቅናቄ ነበር። በርካታ የንቅናቄው መሪዎችም ማህበረሰባቸውና በመላው አማራ ህዝብ ዘንድ ከፍተኛ ፍቅርና አክብሮትን የተጎናጸፉበትን እድልም የፈጠረ ድርጅት ነበር። አብን የአማራ ህዝብ መብቶች፣ ፍላጎቶችና ጥቅሞች እንዲከበሩ የአማራ ህዝብ ጥያቄዎችን በመቅረጽና በመተንተን ምልዓት ህዝቡን በማስተማር ሰፊ የማንቃትና አደራጀት ስራ በመስራት እንዲሁም ከፍተኛ የአድቮኬሲ እና ዲፕሎማሲ ስራ በመስራት በአማራ ህዝብ ዘንድ ውስጥ ጠያቂ ወይም ዲማንዲንግ ማህበረሰብ እንዲፈጠርና በአማራ ጠል ኃይሎች የተደረተው የሐሰት ጸረ አማራ ትርክት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 የማስተማር እንዲሁም የመቀስቀስ ስራ ሰርቷል። ምንም እንኳን በወቅቱ የነበሩ አመራሮች ከብልጽግና ፓርቲ ጋር በነበራቸው የስልጣን ዳረጎት መግባቢያ ወይም አንደርስታንዲንግ መሰረት ምርጫ 2013 በተጠናና በተቀናጀ መንገድ ያበንጩ ተወዳዳሪዎች ምርጫው እንዳሸነፉና ያሸነፉባቸው አካባቢዎች በግልጽ ውጤታቸው መገልበጡን በመረጃ ተሰንዶ ቢቀርብላቸውም ከፍተኛ አመራሮቹ ለቦርዱም ሆነ ለፍርድ ቤት የረባ ቤቱታና ክስ ሳያቀርቡ ድንበር ብቻ እንዲወሰን ሸፍጥ ቢፈጸምበትም ቅሉ አምስት የፌዴራል እንዲሁም አስራ ሶስት የአማራ ክልል ምክር ቤት ወንበሮችን በመያዝ በፌዴራል ፓርላማም ሆነ በአማራ ክልል ምክር ቤት ከገዢው ፓርቲ ቀጥሎ ብዙ መቀመጫዎችን ያሸነፈ ዋነኛ ተቃዋሚ ሆኖ መቀጠሉም የሚታወቅ ነው። ምርጫ ሁለት ሺ አስራ ሶስትን ተከትሎ የስልጣን ዳረጎት የተሰጣቸው የንቅናቄው አመራሮች የፓርቲው ምላተ ጉባኤ ስራ አስፈጻሚው፣ ብሔራዊ ምክር ቤቱም ሆነ ጠቅላላ ጉባኤው ሳይመከርበትና ሳይወሰን በጓሮ በር በኩል በየተራ እየሾለኩ ስልጣን ተቀብለው ድርጅቱን ለብልጽግና በእጅ መንሻነት ማስረከባቸውም የቅርብ ጊዜ ትውስታችን ነው። የንቅናቄው ብሔራዊ ምክር ቤትም ጉዳዩን ከመረመረ በኋላ ንቅናቄያችን ሳይወሰን ስልጣን ከተቀበላችሁ ያላችሁ አማራጭ የተቀበላችሁትን የመንግስት ኃላፊነት ይዛችሁ ቀጥሉ፣ የፓርቲው ኃላፊነት ግን ከፍተኛ ጊዜ፣ ጉልበትና ትኩረት የሚጠይቅ ስለሆነ የንቅናቄውን ስራ ደረባችሁ ማከናወን የፓርቲውን ስራ ስለሚጎዳ የንቅናቄውን ኃላፊነት በሙሉ ጊዜያቸው ለሚሰሩ አዳዲስ አመራሮች አስረክቡና በብሔራዊ ምክር ቤት አባልነት ቀጥሉ ወይም ደግሞ የመንግስት ስልጣን ለቃችሁ ተገኝተው በፓርቲ ኃላፊነታቸው ቀጥሎ የሚል አማራጭ በብሔራዊ ምክር ቤቱ ቢቀርብላቸውም አሻፈረኝ ብለው የፓርቲው ስራ እንዲዳከም፣ በሕዝባችን ዘንድ የነበረው ቅቡልነት እንዲወርድና ፓርቲው በምርጫ ቦርድ አዲስ አዋጅ ቁጥር 1162/2011 ዓ.ም መሰረት የሚጠበቅበትን ጉባኤ እንዲያደርግ እግር ኮርች ተጠፍንጎ አምስት አመታት እንዲያሳልፍ አድርጎታል። የካቲት 12 ቀን 2012 ዓ.ም ከተካሄደው ሁለተኛ ጠቅላላ ድርጅታዊ ጉባኤ በኋላ በ2014 በባህር ዳር ጉባኤ ለማካሄድ ተሞክሮ ነበር። በዚህም የድርጅቱ ብሔራዊ ምክር ቤትም በቀጣይ ቀን የተሰበሰበው ጠቅላላ ጉባኤም ከፍተኛ አመራሩ ከመንግስት ስልጣን አንለቅም ስላላቸው የፓርቲ ስልጣን ለአዳዲስ አመራሮች አስረክቡ ብሎ ወጥሮ ሲይዛቸው፣ ከፓርቲ ኃላፊነት ከተነሳን ከመንግስት ስልጣናችንም ያነሱናል በሚል ስጋት፣ እንዲሁም በሚዲያ ስማችን እየተጠለጠለ ባለበት ጊዜ እንድንለቅ መገደድ የለብንም። የሶስት ወር ጊዜ ሰጠንና በሶስት ወር ጊዜ ውስጥ እንደገና ጉባኤ አድርገን አዲስ አመራርን እንደሚል ተማጽኖ አቀረቡ። በሌላ በኩል ደግሞ አንዳንድ የጠቅላላ ጉባኤ አባላት ዛሬ ካልወረዳችሁ ሙተ እንገኛለን በማለት በፈጠሩት አገባ ምክንያት ጠቅላላ ጉባኤው በአግባቡ ሳይቋጭ እንዲበተን በማድረግ የአብን ድርጅታዊ ህልውና ከድጡ ወደ ማጡ እንዲገባ ተደረገ። ሁለቱን ጫፎች ለማስታረቅ እና ሦስት ወር ታግሰን የአመራር መተካካቱን የሚሳካ ከሆነን ሞክረው በሚል በግሌ እምባ እያነባሁ ጭምር ጉባኤ ላይ ለምኛለሁ። የግል ፍላጎቶቻችንና የተወጠረው ጓችን ከህዝባችን ፍላጎት አንጻር የመንት መሆኑን ለማስረዳት ያደረግነው ውቶታና ልመና ሰሚ አላገኘም። ምርጫ ቦርድ 2014 ላይ ሳይጠናቀቅ የቀረው ጠቅላላ ጉባኤ እንደገና እንዲካሄድ ያልተጠናቀቀው የአመራር ሪፎርም አጀንዳም ውይይት ተካሂዶበት እንዲቋጭ ቀነ ገደብ አስቀምጦ ትእዛዝ ቢሰጥም፣ አሁንም ከፍተኛ አመራሩ አብለኛ ካልሆነ ለማንም እንዳይሆን እናደርጋለን ባልበላውም ጭር ልበት ነው በሚል ጠቅላላ ጉባኤውን በድጋሚ ማካሄድ ሳይችል እንዲቀርና ድርጅታዊ ሕልውና እንዲያጣ በርካታ አመራሮችና አባላትም ተስፋ ቆርጠው እንዲቀመጡ አለፈ ሲልም ሌሎች አማራጮች እንዲያማትሩ አድርጓል። ከዚያም እንደገና በታህሳስ 3 እና 10 ቀን 2015 ዓ.ም የብልጽግና ተሿሚው አንጃ ጠቅላላ ጉባኤ ለማድረግ ዝግጅት መጨረሱን ገልጾ ታህሳስ 22 እና 23 ጉባኤ እንደሚያካሄድ ለምርጫ ቦርድ አሳወቀ። ቦርዱም በቁጥር አ 1162 ዝባር 11 ዝባር 812 በታህሳስ 15 ቀን 2015 ዓ.ም ለንቅናቄው በጻፈው ምላሽ በፓርቲው መተዳደሪያ ደንብ አንቀጽ 12 ዝባር 1 አንድ መሰረት የብሔራዊ ምክር ቤት 45 ቋሚና 13 ተለዋጭ አባላት ያሉት መሆኑን ከቋሚ አባላቱ ከግማሽ በላይ የሆኑት ከተገኙ ምላተ ጉባኤ እንዲሟላ ስብሰባዎች የሚያልፉት ከግማሽ በላይ የሚሆኑት የምክር ቤቱ አባላት ሲገኙ መሆኑን የፓርቲውን ሕገ ደንብ አንቀጽ 22 ከ1 እስከ 2 መደንገጉን ጠቅሱ። ይሁንና የፓርቲው ብሔራዊ ምክር ቤት ነሐሴ 7 ቀን 2014 ዓ ም ተደረገ በተባለው የፓርቲው ምክር ቤት ስብሰባ ላይ ከተገኙት 22 ተሰብሳቢዎች ስምንቱ ብቻ የብሔራዊ ምክር ቤት አባላት መሆ መሆናቸውን ቦርዱ መረዳቱን ገልጿል በመሆኑም ታሳሳይ 2 እና 23 ቀን 2015 ዓ.ም ምረት ይደረጋል የተባለው ጠቅላላ ጉባኤ እንዲካሄድ የፓርቲው ብሔራዊ ምክር ቤት ውሳኔ ሰጠው። የምክር ቤቱ ምላተ ጉባኤ ሳይሟላ መሆኑን ከፓርቲው ከቀረቡለት ሰነዶች መረዳቱን ቦርዱ ገልጿል። ስለዚህ ከላይ በዝርዝር በተገለጹት የፓርቲው መተዳደሪያ ደንብ ድንጋጌዎች መሰረት ብሔራዊ ምክር ቤቱ ናሴ 7 ቀን 2014 ዓ.ም ምረት በወሰነው ውሳኔ መሰረት ይህን ጠቅላላ ጉባኤ መጥራትና ማካሄድ የሚችልበት የሕግ አግባብ የሌለ መሆኑን በአክብሮት ልንገልጽ እንወዳለን ብሎ በጻፈው ደብዳቤ ጉባኤውን ከልክሏል። ከዛም በኋላ ባሉት ሶስት አመታት ውስጥ ጉባኤ መጥራት ባለመቻሉ የፓርቲው ህልውና እንዲያከትምና በምርጫ ቦርድ ልዩ ችሮታ ካልሆነ በስተቀር በህግ እስካሁን ባይሰረዝም በተግባር ግን የመሰረዝ ዕጣ እንዲገጥመው ተደርጓል። በኢትዮጵያ የምርጫ ፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ዓ ም በግልጽ እንደተደነገገው አዋጁ የወጣበት አንደኛው ዓላማ ዜጎች ሰዎች በሚመሰርቱት ወይም በአባልነት በሚቀላቀሉት የፖለቲካ ፓርቲ ውስጥ የሚኖራቸው መብትና ግዴታ እንዲሁም ፓርቲ ህጋዊ ሰውነት የሚያገኝበት ሁኔታና በድርጅትነት ሲንቀሳቀስ መከተልና ማክበር ያለበትን መሰረታዊ መርሆዎች መደንገግ አስፈላጊ መሆኑን ይገልጻል። በአዋጁ ጠቅላላ ድንጋጌ አንቀጽ ሁለት ንዑስ አንቀጽ አስራ ሶስት ውስጥም በግልጽ እንደተመላከተው የፖለቲካ ፓርቲ ወይም የፖለቲካ ድርጅት ማለት ዜጎች ተደራጅተው የሚመሰርቱት የፖለቲካ ፕሮግራም በማውጣት በሀገር አቀፍ፣ በክልል ወይም ከክልል በታች ባለ ደረጃ በምርጫ የፖለቲካ ስልጣን ለመያዝ በዚህ አዋጅ መሰረት ተመዝግቦ የሚንቀሳቀስ ተቋም ነው ይላል። በአዋጁ ምዕራፍ ሁለት ስለ ፖለቲካ ፓርቲ ምዝገባ በሚደነግገው አንቀጽ 66 ዝባራ አንድ ላይ ደግሞ ማንኛውም የፖለቲካ ፓርቲ በኢትዮጵያ ውስጥ በፖለቲካ ፓርቲነት ለመንቀሳቀስ የሚችለው በአዋጁ መሰረት በቦርዱ ተመዝግቦ የህጋዊ ሰውነት ማረጋገጫ የምስክር ወረቀት ሲያገኝ ብቻ እንደሆነ ደንግጓል። በአዲሱ የፖለቲ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር በአዋጅ ቁጥር 1162/2011 ዓ.ም መሰረት ነባር ሀገራዊ ፓርቲዎች የሚጠበቅባቸውን 10 ሺህ አባላት ፊርማ፣ የተሻሻለ የፖለቲካ ፓርቲ ፕሮግራም፣ የተሻሻለ የፓርቲ ህገ ደም እንዲያስገቡና ከ500 ሰው በላይ የመስራች ፈራሚዎች 5% የጉባኤ ተሳታፊዎች በተገኙበት እንደገና ጉባኤ አድርገው እንዲመዘገቡና ህጋዊ ሰውነት አግኝተው እንዲንቀሳቀሱ በተጣለባቸው የግዴታ የድጋሚ ምዝገባ መሰረት አብን በምርጫ ቦርድ በተደጋጋሚ መስፈርቱ እንዲያሟላ ቢታዘዝም ሁለተኛውን ጉባኤ ካደረገበት የካቲት 12 ቀን 2012 ዓ ም ጀምሮ ሶስተኛው ጉባኤ ያደረግኩበት እስካለው ትናንት መጋቢት 28 ቀን 2017 ዓ ም ድረስ ለአምስት ዓመታት ከአንድ ወር ጊዜ ምንም አይነት በቦርዱ ተቀባይነት ያለው ጉባኤ አላደረገም። በአዲሱ አዋጅ መሰረትም ህጋዊ ምዝገባ የምስክር ወረቀት አልተሰጠውም። በዋጁ፣ አንቀጽ ሰባ አራት ላይ በግልጽ እንደተመለከተው ደግሞ አንድ የፖለቲካ ፓርቲ በህገ ደንቡ ቢያንስ በሶስት ዓመት አንድ የፓርቲ ጠቅላላ ጉባኤ መካሄድ ያለበት መሆኑን የሚገልጽ ድንጋጌ ማካተት ያለባቸው ሲሆን፣ በዚህ ድንጋጌ መሰረት አንድ የፓርቲ የምዝገባ ምስክር ወረቀቱ ሳይሰረዝበት ለመቀጠል በሶስት ዓመት አንድ ጊዜ ጠቅላላ ጉባኤ የግድ ማድረግ አለበት። በዋጁ ምዕራፍ ሰባት ስለ ፖለቲካ ፓርቲ መሰረዝ ወይም መፍረስ በሚደነግገው በአንቀጽ ዘጠና ስድስት ስር ደግሞ የፖለቲካ ፓርቲ ከሚከተሉት ነው ጨዋታዎች በአንዱ ምክንያት ከፖለቲካ ፓርቲነት ሊሰረዝ እንደሚችል ተመላክቷል። አንደኛ በፓርቲው መተዳደሪያ ደንቡ መሰረት በራሱ ፍቃድ ከምዝገባ እንዲሰረዝ ሲጠይቅ። ሁለተኛ በዚህ ዋጅ መሰረት የፖለቲካ ፓርቲው በዚህ ዋጅና በመተዳደሪያ ደንቡ መሰረት የአባላት ጠቅላላ ጉባኤ ማካሄድ ከሚገባው ጊዜ በሶስት ወር የዘገየ እንደሆነና ከዛ በኋላ ቦርዱ በሚሰጠው ጊዜ ገደብ ውስጥ ጉባኤውን ሳያካሄድ የቀረ እንደሆነ ቦርዱ ወስኖ ያፈርሰዋል። ሶስተኛ የፖለቲካ ፓርቲ ከምዝገባ እንዲሰረዝ በዚህ ዋጅ መሰረት ፍርድ ቤት ውሳኔ ሲሰጥ ይፈርሳል ወይም ይሰረዛል። ስለዚህ ከላይ ከቀረቡት የአዋጅ ቁጥር 1062 ህዝባ 2011 ዓ.ም ምረት ድንጋጌዎች እንዲሁም ከአብን መተዳደሪያ ደንብ ድንጋጌዎች አንጻር ከታየ አብን ከየካቲት 12 ቀን 2015 ዓ.ም ምረት በኋላ የነበረው ተጨማሪ የሶስት ወር ጊዜ ብቻ ሲሆን፣ ከግንቦት 12 ቀን 2015 ዓ.ም ምረት በኋላ ግን እስካሁን ድረስ ቦርዱ በይፋ ባይሰርዘውም በተግባር ግን ጉባኤ ማካሄድ ባለመቻሉ እንዲፈርስ ይገደዳል ወይም ፈርሷል ማለት ነው የሶስት በሶስት ወሩም ጊዜ አልፎ አንድ አመት ከአስር ወር ተጨማሪ በጠቅላላው አምስት አመት ከአንድ ወር በቦርዱ ተቀባይነት ያገኘው ጉባኤ ሳያካሄድ የቆየውን ፓርቲ ቦርዱ ሳይሰርዘው የቀረው በአራት ምክንያቶች ሊሆን ይችላል ተብሎ ግምት መውሰድ ይቻላል ይላል ደሳሌ ጫኔ። አንደኛ፣ በገዥ ፓርቲ ብልጽግና ትእዛዝ ለቀጣዩ ምርጫ የተወሰኑት አመራሮች በአጃቢነት እንዲሳተፉ ተፈልጎ ከሆነ፣ ሁለተኛ፣ የአብን ተመራጮች በፓርላማ ውስጥ ከገዥ ፓርቲ ቀጥሎ አብላጫ መቀመጫ ያለው በምክር ቤቱ አሰራርና የአባላት ስነ ምግባር ደንብ እንደሚጠራው ዋነኛ ተቃዋሚ ፓርቲ የሚባለውን ፓርቲ መሰረዙ ቦርዱ የህዝብ ግንኙነት ጉዳትና ጫና ያመጣብኛል ብሎ አስቦ ሊሆን ከቻለ። ሶስተኛ አመራሩ በሂደት ልዩነቶችን አጥቦ ችግሩን ፈቶ መቀጠል ከቻለ በሚል የዋህነትም ሊሆን ይችላል። አራተኛ የቦርድ ተቃዋሚ ማስፈጸም አቅም ማነስ ወይም በትኩረትና ክትትል ማነስም ሊሆን ይችላል ይላል። ማጠቃለያ አብን በምርጫ ቦርድ በህግ ባይሰረዝም እንኳ በተግባር ግን ጉባኤ እንዳያካሄድ ተደርጎ ሰቆቃዊ ሞት እንዲሞት የተደረገ ፓርቲ ነው። ተሿሚው አንጃ ትላንት ታካሄድኩት ያለውን ጉባኤ ለመጥራት የሚያስችለው አካል ብሔራዊ ምክር ቤት ወይም ማዕከላዊ ኮሚቴ ውሳኔ ያሳልፍበት ጉባኤ አዘጋጅቶ ያልሰየመበት ማዕከላዊ ኮሚቴ ውሳኔ እንዲያስተላልፍም በአግባቡ ስብስባ ያልተጠራበት አብዛኞቹ የትናንቱ ጉባኤ ተሳታፊዎችን በፓርቲው መዋቅሮች የማይታወቁና ያልተወከሉ አዳዲስ ፊቶች በመሆናቸው ከወጡ ፎቶዎች ተረድቻሉ። የፓርቲው አባል መሆን አለመሆናቸውን ግን ከጥርጣሬ በጸዳ መንገድ ማረጋገጥ አልቻልሁም። የተደረገው ጉባኤም ሆነ የአመራር ምርጫ ግን እንዳልተደረገ የሚቆጠር ፓርቲውም ህልውና እንደሌለ የሚቆጠር የጥቂት አመራሮች የስልጣንና ጥቅማ ጥቅም በተደጋጋሚ እንደምለው ከምግብ ዋስትና ማረጋገጫነት ሴፍቲኔት ፓኬጅነት የዘለለ ፋይዳ የሌለው ድርጅት እንዲሆን በተጠና መንገድ ተደርጓል።

ብዙ ዋጋ በከፈልንበት ፓርቲያችን ላይ እንደዚህ ያለ የመረረ ግምገማ ለማሳረፍ ያስገደደ ጉዳይ አብን መስራት የሚችለውን በወቅቱ በአጭር ጊዜ ሰራና በጥቂት የከፍተኛ አመራር ስህተቶች የፖለቲካ ገበያውን ወይም ፖለቲካል ከረንሲ እንዲያጣ የተደረገ ከዚህ በኋላ ከመኖሩ ይልቅ አለመኖሩ የአማራን ሕዝብ የሚጠቅም ፓርቲ ይሆናል ብያምናለሁ። የአማራን ሕዝብ አይጠቅም፣ እንኳን የማይጎዳ ቢሆን ኖሮ የተሾሙት አመራሮች እንጀራ በልተው ቢያድሩበት በግሌ ችግር የለብኝም። የፖለቲካ ምህዳሩ ሲፈቅድ ለአማራ ሕዝብ ከዚያም ባለፈ መላ ኢትዮጵያን ታግሎ ማታገል የሚችል ድርጅት እንዴት መመስረት እንደሚቻል ማንቃት ማስተማር ግራስ ሩስ ኦርጋናይዚንግ ፖለቲሳይዚንግ ኤንድ ስቴትስማንሽፕ አድቮኬሲና ዲፕሎማሲ የተማርንበት ስለሆነ አንድ ቀን ቫይብራንት የሆነ ድርጅት መመስረታችን አይቀርም። ዛሬ በእርግጥ ፖለቲካ የጠመንጃ ፈሙዝ በሆነበት ሀገር፣ የፓርቲ ፖለቲካ ከአጭር ጊዜ አንጻር ፋይዳው ዝቅ ያለ ነው። ዘላለማዊ ክብርና ሞገስ በአብን ውስጥ በተለያየ ደረጃ ተሳትፋችሁ ውድ ዋጋ ለከፍላችሁ ጓዶቻችን